ፊልሙ የሚጀምረው በአንድ የለንደን ክለብ ውስጥ ነው። ዳኒ ደነልስኪም ነፍሰ ገዳይ የነበረ ሲሆን ነገር ግን አሁን ላይ በእድሜው ምክንያት ለጡረታ ጊዜ የተቃረበ ይመስላል። ነገር ግን ይሄ በክለብ ውስጥ እየደነሰ ጊዜውን ከማሳለፍ የሚያግደው አልነበረ። በቀጣዩ ቀን በአፓርትመንት ውስጥም ብዙ ሴቶች በአልጋው ላይና በሶፋው ላይ ተኝተው ነበረ። እሱ ደግሞ ከመታጠቢያ ቤቱ ሻወር ወስዶም ይመለሳል። በኋላ ላይ ዴለንስኪ ወደ ሐኪም ቤት በመሄድ እጁ ላይ ታስሮለት የነበረውንም ነገር ይፈቱለታል። ይህም የተደረገለት ከዚህ ቀደም በተደረገለት ሰርጀሪ ምክንያት ነበረ። ዶክተሯም ጣቶቹ ላይ ሕመም ሊፈጥርበት ስለሚችል ወዲያውን ወደ ስራ እንዳይመለስ ትነግረዋለች። ቢሆንም ሌላ እስኪ ግን መስራት እንዳለበት ይነግራታል። ሌላ አማራጭም ስላጣች አብዛኛውን ስራ በግራ እጁ እንዲሰራና ቀኝ እጁ ላይ ግን ጫና እንዳያበዛበት ትነግረዋለች። እሱም በዛኑ ቀን ከሰዓት ላይም ወደ ስራው ይመለሳል። የሚሰራው በካፌ ውስጥ ሲሆን ከትንሽ ቆይታም በኋላም ለማጨስ ሲል ወደ ምግብ ቤቱ ጓሮ ያመራል። በዚያን ጊዜ ላይም ወደዛ መጥቶ የነበረን መኪናን ይመለከታል። ከውስጡም ዳግ የተባለ ጉዳት ደርሶበት የነበረ ሰው ይወጣል። ዴሌንስኪንም ያዋራው የነበረው በኩል ቋንቋ ነበረ። ዴሌንስኪም ዳግ በመኪና ውስጥ እንዲቆይና ካስተካከለም በኋላም እንደሚጠራው ይነግረዋል። ከዚያም ዴለንስኪ ካፌውን ከዘጋ በኋላ ወደ ዳግ ይመለሳል። ከዚያም እሱንም ይዞትም ወደ ውስጥም ይገባል። ዳግም ይሄ አደጋ የደረሰበት ወቅቶ እንደሆነ ይነግረውና የቲታንስ መርፌም እንደሚያስፈልገውም ይናገራል። ስለዚህም ዴለንስኪ ወደ አንድ ሰው ይደውላል። ለዳግም ዶክተሩ እየመጣ መሆኑን ይነግረዋል። ዳግም ምናልባት እዚህ መምጣት አይኖርብኝ ይሆን እንዴ በሚል ዴለንስኪን ይጠይቀዋል። ቢሆንም ዴለንስኪ ግን እዚህ መምጣቱ ጥሩ እንደሆነ ይነግረዋል። ከዚያም ዴለንስኪ ግድግዳው ላይ ተለጥፎ የነበረን አንድ በፊሊፒንስ የተነሳን ፎቶ ነው ያሳየዋል። ድርጅቱም ከዚህ በኋላ ወደዚህ ቦታ እንደሚልከውም ይነግረዋል። ልክ በዛን ጊዜም ዳግ ፎቶ ላይ ያፈጠጠ ይፈዛል። ልክ በዚህን ሰዓት ላይም ድሌንስኪ ከኋላ የተኩስበትና ይገለዋል። ይህም ከዚህ በፊት ታማሚ የነበረውን እጁን የበለጠ ህመም እንዲሰማውም ያደርገዋል። ከዚህም በኋላም ዲለንስኪ ኦፓል ወደ ተባለችው የሥራ አለቃው ጋር ደግሞ ያመራል። ዳግም የተሰጠውን ስራም በትክክሉም ስላልሰራም በሱ ተናዳም ነበር። ሊገለው ታዞ የነበረውን ሰው ካለመግደሉ በተጨማሪ የዛን ሰው ሚስትና ሁለት ልጆቹን ገሎ ነበር የመጣው። ስለዚህም ዳግን መግደሉ ተገቢ ነበር። በቀጣይ ዴሌንስኪ ለሱ ደሞ ስራውን እንድሰጠው ይነግራታል። ለዚያም እንደ ምክንያትም ያቀርበው ምንም ጥፋት የሌለበት የሰላሳ ዓመት ልምድ እንዳለው በመናገርና አሁንም ችሎታው እንዳለው በመናገር ነበረ። ቢሆንም ኦፓል ግን ጥያቄውን አልተቀበለችውም። ለዛም ምክንያቷ ደግሞ ድርጅቱ አሁን ላይ የሚያተኩረው ወጣት በሆኑ ነፍሰ ገዳዮች ላይ ስለሆነ እሱ ደግሞ አሁን ላይ እጁ ላይ በደረሰበት ጉዳት ምክንያት ያን ያክል ስራውን በትክክል መስራት ሊችል እንደማይችል ተናግረዋለች። ምንም እንኳን ን እስኪ አሁን እንደተሻለው ቢነግራትም ነገር ግን ልታምነው ፈቃደኛ አልነበረችም። ይልቁኑ ከዚሁ ስራ ጋር ተያያዥነት ያለውን ሌላ ስራ ልሰጠው ትወስናለች። ይህም አዲስ የሚመጡ ነፍሰ ገዳዮችን ማሰልጠን ነበር። ዴሌንስኪ በቀጣይ ወደ አንድ መጫወቻ ቦታ ያመራል። እዛም የመጣው ዊልቦርግን ለማግኘት ነበር። እሱም ወጣትና አዲስ ነፍሰ ገዳይ ሲሆን፣ ነገር ግን እንደ ሌሎቹ አልኮል ራሱ አይጠጣም ነበር። ምንም እንኳን ከሰው ጋር አብሮ የመስራት ፍላጎት ባይኖረውም፣ ነገር ግን አሁን ላይ ሁለቱም አንድ ላይ እንዲሰሩ ተገደዋል። ምንም እንኳን ዴሌንስኪ የተላከው አማካሪ እንዲሆነው ቢሆንም፣ ነገር ግን እሱ አሁንም እንዳለቃ ለመሆንና ዊልቦርግ ደግሞ ልክ እንደ አማካሪው እንዲሆን ነበር የፈለገው ወደ ሰሜናዊ አየርላንድም ጉዟቸውን ከቀጠሉ በኋላ ዴለንስኪ የቢልቦርድ ጣቶች ጥፍር ቀለም መቀባታቸውን ይመለከታል። በዚህም ምክንያትም ያሾፍበታል። በቀጣይ በለንደን ሶሆ ውስጥ ወደሚገኝ ወደ አንድ ባር ያመራሉ። እዚህም ይመጡት መሳሪያቸውን ለመቀበል ነበረ። ዴለንስኪም በዛ ማናጀር በነበረችው አናታና በስራ አጋሯ ሎላ ጥሩ አቀባበል ይደረግለታል። ዴሌንስኪም ወደ ባልፌስት እያመሩ መሆናቸውን በሚናገርበት ሰዓት ላይ አናታም ወደዛ በመሄዱ እድለኛ እንደሆነ ትነግሯለች። ምክንያቱም አናታ ይህንን ቦታ ለመጎብኘት ብዙ ጊዜ ስታቅር ነበረ። ዴሌንስኪም ያንም ያንን ማድረግ ትችል እንደነበረና በስራ ቦታዋም ላይ ሎላን ተክታ መሄድ ትችል እንደነበረም ይናገራል። ይህንን ተከትሎም ሶስቱ አንድ ላይ በመሆን ወደ ቤልፌስት ያመራሉ። እዚያም ሊያገኙት የመጡት ማይሎ ዴሌንስኪ ይዞበት በመጣው ሰው ግራ ተጋብቷል። ቢሆንም ግን ቀጠዩ ታርጌታቸው በጎልፍ ክለቡ ውስጥ እንደሚገኝና ሌሎችም የሱ መረጃዎችም ይነግራቸዋል። ዴለንስኪን በሚያነሳበት ጥያቄዎች ምክንያት ማይሎ ዴለንስኪ አሁን ግራ መጋባት ውስጥ እንዳለ ይገነዘባል። እናም ከድሮውም ኢነርጂውም ቀንሶበታል። ከዚያም አይለው ኦፓላሁን ላይ የምታስበው አዲሱ ነፍሰ ገዳይ የሆነ ዊልቦርግ ዴሊንስኪ በወጣትነት ዘመኑ ላይ እንዳለው አይነት አቅም ያለው ጎብዝ ነፍሰ ገዳይ አድርጋ እንደሆነ ይነግረዋል። ቢሆንም ግን ዴሌንስኪ አንዳንድ ንጹሕ የነበሩ ሰዎችን መግደሉንም ይጠቅሳል። ቢሆንም ዴሌንስኪ ግን ዊልቦርግ ግማሽ ታማሚ የሆነ ሰው መሆኑንና ጥፍሩን ራሱ ሳይቀር ጥፍር ቀለም እንደሚቀባም ይነግረዋል። ከዚያም ዴሊንስኪና ዊልቦርግ ጎልፍ ክለቡ አካባቢ ይደርሳሉ፣ ለተልኳቸውም ራሳቸውንም ማዘጋጀትም ይጀምራሉ። ዴሊንስኪም ዊልቦርግን እዚሁ መኪና ውስጥ እንዲጠብቀውና እሱ ስራውን ሰርቶ እንደሚመለስ ይነግረዋል። ዊልቦርግ ግን ዴሌንስኪ የመጣው እሱን ለመርዳት እንደሆነና ብቻውንም ሄዶም ተልእኮውን መፈጸም እንደማይችልም ይነግረዋል። ቢሆንም ዴሌንስኪ ግን አሁንም ችሎታው እንዳለው ለማሳየት ስለፈለገ እሱ መሄድ እንዳለበት በመናገር ይደርቃል። ማጉያ መነጽሩንም በመጠቀምም ዴሌንስኪ ታርጌቱን ከሩቁ ይመለከተዋል። የሱ የጎልፍ ኳስም ወደ እሱ አካባቢ በወደቀበት ሰዓት ላይ ዴሌንስኪ ኳሷን ወደ ጫካ ውስጥ ይወስዳትና እዛ ያደርጋታል። ሌላ የጎልፍ ተጫዋችም ራሱን በማስመሰል እሱን እዛ ለመግደልም ነበር ያሰበው። ልክያሰውም ኳሱን ለማንሳት ወደዛ በደረሰበት ሰዓት ላይ ዴሌንስኪ እሱ ላይ ለመተኮስ ይሞክራል። ቢሆንም ግን እጁ ላይ በነበረው ሕመም ምክንያት ያንን ሰው ይስተዋል። ይህም ያ ሰው እየሩጣ ከዛ እንዲያመልጠው ያደርጋል። ዴሌንስኪም እሱ ላይ እየተኮሰ መከተሉን አላቆመም። የተኩሱን ድምፅ የሰሙት የሰውየው ጥበቃዎችም ወደ እሱ ጋር መሮጥ ይጀምራሉ። ዴሌንስኪም በመጨረሻም ሰውየውን ያገኘውና ሊተኩስበት ሲል ግን ከኋላ የሰውየው ጠባቂዎች ይደርሱበታል። ስለዚህም ራሱን ለማዳን ሲል እሱም መደበቅ ነበረበት። ልክ በዘን ሰዓት ላይ ግን ዊልቦርድ ወደዚያ ይመጣና የሰውየውን ጠባቂዎችንም ሆነ ሰውየውንም ይገለዋል። በዘጠኝ ቀን በሆቴል ውስጥ ዴሌንስኪ ከአናታ ጋር በሚያወራበት ሰዓት ላይ ትላንትና ማታ ስለተመለከተው ስለ ዊልቦርግ የተኩስ ችሎታዎች ይነግራታል። በቀጣይ ደልንስኪ እና ዊልቦርግ ወደ አንድ የፈረስ መጋለቢያ ስቴዲየም ያመራሉ። እዛም ዋና አለቃቸው የነበረውን ዊሊያምን ለማግኘት ነበር የመጡት። ከእሱ ጋር አብራ ደግሞ ሲሞን የተባለች ነፍሰ ገዳይም ትገኛለች። ዊሊያምም ለደልንስኪ ቀጣዩ ታርጌታቸውን የሚገልጸኑ ዶክመንት ይሰጠዋል። ይህም ሰው ባርቤሪ ሲባል፣ ደልንስኪም ሰውየውን እንደተመለከተው ይሄ ራስን የማጥፋት ስራ እንደሆነ ይናገራል። ምክንያቱም ስራው ከባድ ነበር። ዊሊያም ለዲዴንስኪ ሌላ ምርጫ እንደሌለው ይነግረዋል። የባስ ብሎም ዊልቦርግም ሽጉጡን ከኪሱ ውስጥ ያወጣል። ይህም የተሰጠውን ተልእኮም ዴዴንስኪም እንዲቀበል የሚያደርገው ነበረ። ይሁን እንጂ ታርጌታቸው ግን የትልቅ ድርጅት አስተዳዳሪ ነበረ። እናም በስሩም ብዙ ጠባቂዎችና ሰዎች አሉት። በጎልፍ መጫወቻው ላይ የሚገደሉት ሰው በቀጠይ የባርቤሪን ድርጅት ይወርሳል ተብሎ የሚታሰበው ሰው ነበረ። ድርጅቱንም ወደ ራሳቸው ቁጥጥር ስለማስገባት ሲሉ ድርጅቱን የሚወርሱትን ሰዎች ለማጥፋትና እነሱም የድርጅቱ አለቃ ለመሆንም አስበዋል። ባርቤሪ ከያትሴክ ቀጥሎ የሚገኝ ሰው ሲሆን ያትሴክ ደግሞ ድርጅቱን በዋና መሪነት የሚመራ ሰው ነበረ። ቢሆንም የእሱ መገኛ ግን እስካሁን ድረስ አይታወቅም። ባርቤሪም የባህር ዳርቻው አካባቢ ቤት ስለነበረው እዛ ሄደው እሱን ለማጥቃት ይወሰናሉ። ሁለቱ ብቻቸውን በሆኑበት ሰዓት ላይ ዴሌኒስኪ ዊልቦርግ ሽጉጡን ስላወጣበት በእሱ የተሰማውን ዴት ይነግረዋል። ራሱ ላይ ጫና ሳያሳድርም በራሱ ጭንቅላት ማሰብ እንዳለበትና ሁልጊዜም በውርነት የሚሰጡትን ተልዕኮዎች ብቻ መወጣት እንደሌለበት ይነግረዋል ምክንያቱም እንደዚህ ሳያስብ የሚቀበል ከሆነ በሆነ አጋጣሚ ላይ እሱ መገደሉ እንደማይቀርም ይነግረዋል። ከዚያም ሁለቱ ወደ ባህር ዳርቻው ያመራሉ። ነገር ግን ወደዛ ቦታ እንዲሄዱበት ተቀምጦላቸው የነበረው ጀልባ በውሃው ላይ እንዲጓዙ የሚያስችላቸው አልነበረ። ምክንያቱም ውሃ አሁን ላይ ወደ ኋላ ሄዶ ነበረ። ስለዚህም የሰውየው ቤት እስከሚደርሱ ድረስ በእግራቸው መጓዝ ነበረባቸው። ቦታውም ርቀት ስለነበረውም ወደዛ ሰውዬ ቤት የደረሱት ማታ ላይ ነበረ። ነገር ግን የሰውየው ቤት በከባዱ በጥበቃዎች ይጠበቅ ነበረ። ቢሆንም ግን ሳይታዩ ወደ ግቢ ውስጥ ሊገቡ ችለዋል። ቤት ውስጥም ከገቡ በኋላ ለብቻው ኳስ እያየ የነበረውን ባርቤሪን ያገኙታል። በድንገት ግን የባርቤሪ ልጅ ወደ እነሱ ጋር ትመጣለች። እሷም ሜሲ ነበረች። የመጣችውም ውሃ ፈልጋ ነበር። ዴሊኒስኪም በተረጋጋ መንፈስ ሆኖ እንደ ጥያቄዋ መሰረት ውሃውን ቀርቶ ይሰጣታል። ከዚያም እያጫወተም ወደ መኝታ ቤቷም ይወስዳታል። ዊልቦርግን በሌላኛው ክፍል ውስጥ ሰው ካለ በሚል በሚፈልግበት ሰዓት ላይ ዴሊኒስኪ ግን ለባርቤሪ መጠጡን በመስጠት ከሱ ጋር ማውራት ይጀምራል። ዴሊኒስኪም ለልጁ ባሳየው ተግባርም ተገርሞ ስለነበረም ከዚያም ለዴሊኒስኪም ወጣት ነፍሰ ገዳዮችን ማሰልጠን እሱ በእነሱ እንዲተካ እንደሚያደርገውም ይነግረዋል። ስለዚህም አሁን የሚከፈለውን ገንዘብ ሶስት እጥፍ እንደሚያደርግለትና ለዚህም ደግሞ ዊልቦርግን እንዲገለው ይነግረዋል። ዊልቦርግ በተመለሰበት ሰዓት ላይ ዴሌንስኪ እያመነታ ነበር። ነገር ግን በመጨረሻ ባርቤሪን ተኩሶ ይገለዋል። ከዚያም ሁለቱ ማንም ሳያያቸውም ከዚያ ቤት ደግሞ ይወጣሉ። በዛን ቅማታ ዴሌንስኪ እና ዊልቦርግ ዊሊያምን በባሩ ውስጥ ያገኙታል እሱም በሰሩትም ስራም ያመሰግናቸዋል። ቢሆንም በወሪያቸው መሃል ላይ ግን ዴሊንስኪ በሀሳብ ይሄዳል። ለዛ ምክንያቱ ደግሞ ባርቤሪ ከዚህ በፊት በተናገራቸው ቃላቶች ነበረ። ዊሊያምም ከሄደን በኋላም ዊልቦርግ ዴሌንስኪን ለምን ስለ ሕፃኗ ለጀንዳ ላወራ ይጠይቀዋል። ዴሌንስኪም እሱ የሚገለው ሞት የሚገባቸውን ሰዎች ብቻ መሆኑን ይናገራል። ቢሆንም ዊልቦርግ ግን ለሁሉም እርምጃዎቻቸው የሚገፋቸው ለሰዎች ያላቸው ሞራላዊ አስተሳሰብ ሳይሆን እነሱ ለመኖር መፈለጋቸው ብቻ መሆኑን ይናገራል። በመሃላቸው የነበረው ጭቅጭቅም ይባባስና በመጨረሻም ወደ ድብድብ ይቀየራል። የተላቀቁትም አናታ ወደዛ በመጣችበት ሰዓት ላይ ብቻ ነበረ። በዛን ቀን ማታ ላይ ዴሌኒስኪ እና አናታ በናይት ክለብ ውስጥ አንድ ላይ ደንሳሉ። ዴሌኒስኪም ሊያጨስ ወደ ውጭ በወጣበት ሰዓት ላይ የባርቤሪን ሰዎች ይመለከታል። ስለዚህም ለአናታ የእነሱን መምጣት በመናገር ሊያስጠነቅቃት ሲሞከር በድንገት በእነሱ ይያዛል። እሱ ሊገሉትም ባሉ ሰዓት ላይ ድንገት አናታ ወደዛ ትመጣለች። እናም አንደኛው ላይም ሽጉጧን ትደቅናለች። ዴሌኒስኪም ሽጉጧን ከወሰደ በኋላ ከነሱ ጋር ችግራቸውን ተነጋግረው ለመፍታት ይወስናል። ቢሆንም ግን በዚህ መንገድ እንደማይሄዱ በተገነዘበ ሰዓት ላይ ሁሉም ላይ ተቁሶ ይገላቸዋል። በዚህም ሰዓት ላይም በእጁ ላይ የነበረው ሕመም ስላልተሰማው አሁን የድሮ አቅሙ እየተመለሰ መምጣቱን ይገነዘባል። ከዚያም ዴሌንስኪ እና አናታ ወደ ዴሌንስኪ እናት ቤት ያመራሉ። እሱም ከአናታ ጋር ካስተዋወቃቸው በኋላ ሌሊቱን እዛ ያሳልፋሉ። በቀጣዩ ቀን ጧት ላይ ዴሌንስኪ ወደ ዊልቦርግ ይደውላል ከዚህ በፊትም በመሃላቸው በነበረው አለመግባባት ይቅርታ ለመጠየቅ ነበር። ዊልቦርግም ከዚህ በፊት ሊገሉት መጥተው የነበሩ ሶስቱ ሰዎች ብቻውን በመግደሉ ምክንያትም በችሎታ ያደንቀዋል። ከዚያም ግን ዊልቦርግ ለደደንስኪ ሲሞን ያትሴክ የሚገኝበትን ቦታ እንዳገኘች ይነግረዋል። በቀጣይ ሁለቱ ይገናኙና መኪናቸውንም በግራንድ ሴንትራል ሆቴል ፊት ለፊት ያቆማሉ። ያትሴክም እዚህ እንደሚገኝም ስለተነገራቸው እሱም በሚገኝበት ሆቴል ውስጥ ሊያጠቁት ነበር ሀሳባቸው። ዴሊኒ ስኪም እቃ መላላሽ ሰው በመምሳል የያዛቸውን ካርቶኖች በሆቴሉ ያራግፋል። እዚ የነበረውንም ጠባቂም አደንዛዦቹን እንደ ጉቦ በመጠቀም ይደልለዋል። ዴሊኒ ስኪም ከሄደን በኋላም ዊልቦርግ ከካርቶኖች ውስጥ ይወጣል። ከዚያም ያሴክ ወደሚገኝበትም የሆቴል ክፍል ውስጥ ማምራት ይጀምራል። ይበንድ እንዳለ ዴሊኒ ስኪ ውጭ ላይ ሆኖ የሚፈጠረውን ነገር ይጠባበቃል። ቢሆንም ድንገት ግን ሲሞን የምታደርገውን አጠራጣሪን ነገር ይመለከታል። ከያትሴክ ሰው ጋርም ስታወራም ስለተመለከታት ይሄ ነገር ወጥመድ እንደሆነ ይገባዋል። ወዲያውኑም ዊልቦርግን ለማስጠንቀቅ ይሞክራል። ነገር ግን ማላቸው የነበረው ግንኙነት ተቋርጦ ነበር። ዊልቦርግ በቀጣይ በሆቴሉ ክፍል ውስጥ ይገባል። ያትሴክ ይገኝበታል የተባለውንም ክፍል ቢመረምርም ነገር ግን በውስጡ ማንንም ሰው ሊያገኝ አልቻለም። ይልቁኑ ሌሎች ጠባቂዎች ሊተኩስበት ይመጣሉ። በመጨረሻም ተኩስበትና ይያዛል። ይህ በእንዲህ እንዳለ የያትሴክ ሰዎች አዲስ ሰልጣኝ በመምሰል ወደ ኦፓል ቤት ይመጣሉ። እዛ የነበረውንም ጠባቂም በመግደል ወደ ውስጥ ይገባሉ። በሌላ በኩል ዴሌንስኪ ማይሎን ደግሞ ያገኘዋል። ማይሎም ገንዘቡን ከሰጠው በኋላ እናቱን በመውሰድ ደህንነት ወደ ተጠበቀ ቦታ እንዲሄድ ይነግረዋል። ከዚያም ማይሎም ኦፓል ከግማሽ ሰዓት በፊት መገደሏን ይነግረዋል። ዴሌንስኪም እየሮጠ ወደ እናቱ ቤት ያመራል ማን ጠረ እንደሆነም ከመናገሩ በፊት ግን ወደ እሱ ቤት የደረሱት የያሲክ ሰዎች መተኮስ ይጀምራሉ። ቢሆንም ግን አናታና እናቱን ወደ ሌኛው ክፍል ይወስዳቸዋል። ጥቃት አድራሿም ሲሞን ነበረች። ከእሷ ጋር ለመደራደር ሞከር። ይሁን እንጂ ነገር ግን የምትሰማ አልነበረችም። መተኮሷንም ልታቆም ስላልቻለች ዴሌንስኪ የልብስ መተኮሻ ጠረጴዛውን በመጠቀም ራሱን ከልሎ ወደ እሷ ይጠጋል። እናም በመጨረሻም ይተኩስባትና ይገላታል። ከዚያም በኋላም ዴሌንስኪ አናታን እናቱን ወደ ጥሩ ቦታ እንድትወስዳት ይነግራታል። ከዚያም ዊልቦርግንም ለማትረፍም እንቅስቃሴ ማድረግ ይጀምራል። በመጀመሪያም አንድ ጄሪካንን በጋዝ ካስሞላ በኋላ ወደ ያትሴክ ባር ነበር ያመራው። እዚያ የነበሩ ከስተመሮችም እንዲወጡ ካደረጋቸው በኋላ አንደኛውን የያትሴክ ሰው ተኩሶ ይገለዋል። ከዚያም ጋዙንም በቤቱ ስካርከፈከፈ በኋላ ሙሉ ለሙሉ መጠጥ ቤቱን በሳት ያያይዘዋል። በኋላ ላይ ያትሴክ ባሩ እንደተቃጠለ ሰምቶ ከሰዎቹ ጋር ወደዛ ቦታ ያመራል። ነገር ግን ወደ ቤቱ በሚመለስበት ሰዓት ላይ ዴሌኒስኪ የነሱን መኪና መከታተል ጀምሮ ነበረ። በመኪናውም የነሱን መኪና ይገጭና መኪናቸውም ተጋጭቶ እንዲቆም ያደርገዋል። ከዚያም ያትሴክን በመያዝ ተገናኝቶ በእሱ ምትክ ደግሞ ዊልቦርግ እንዲሰጠው ለማድረግ ይወስናል። በዚህ መልኩም በተተወው ሕንፃ ላይ ታጋቾቻቸውን ለመቀያየር ይስማማሉ። ከዚያም የያቲክ ሰዎችም ዊልቦርግን ይዘው ወደዛ ቦታ ይደርሳሉ። ነገር ግን አንደኛው የያቲክ ሰው ዊልቦርግን በያዘው ጩቤ ይወገዋል። በተመሳሳይ ጊዜ ዴሌኒስኪ ከስናይፐር ተኳሹ ይተኩስበታል። ቢሆንም ግን ሊመታ አልቻለም ነበር። ከዚያም በመሀላቸውም የተኩስ ልውውጥ ይደረጋል። ዴሌኒስኪም በሕንፃ ውስጥ የተደባበቀም ቢሆን ብዙ የያሴክ ሰዎችን ይገላል። በዚህን መሀል ላይም ያሴክ ሊያመልጥ ችሏል። አንድ ጠባቂም ከሱ ጋር አብሮ ይገኝ ነበር። ዴሌኒስኪ ምንም እንኳን የተቀሩትን ብዙዎቹን የገደለ ቢሆንም፣ ነገር ግን ሁለት ጠባቂዎች ደግሞ ይመጡበታል። ልክ ወጥመዳቸው ውስጥም ገብቷል ተብሎ በሚታሰብበት ሰዓት ላይ ዊልቦርግ ስናይፐሩን በመጠቀም ሁለቱም ላይ ተኩሶ ይገላቸዋል። ይህም የዴሌኒስኪንም ህይወት የሚያተርፍ ነበረ። ዴሌኒስኪም እንደምንም ብሎ ዊልቦርግን ወደ መኪናው ውስጥ ያስገባዋል። ዊልቦርግም እሱን ለማዳን ሲለዚህ ድረስ መምጣት እንዳልነበረበት ይነግረዋል። ቢሆንም ዴሌኒስኪ ግን ዊልቦርግን ያተርፈዋል። ለከዚህ ጋርም ፊልሙም ያበቃል። ፊልሙ ከተመቻቹ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ ጥሩ ፊልም እንገናኛለን።